ቀልብን ይገላል። ስለዚህ ለነፍስህ መድረስ ዛሬ ነው። አጠቃቀምህ መልካም ካልሆነ ሙሉ በሙሉ ሊቀር ነው የሚሻለው። ሰላም ተገ ቆራጥ መሆን ይጠበቅበታል። አሁን ያላችሁበትን ዕድሜ በፊስቅና በመሳሰለ ነገር ወይደሞ ወደዛ የሚያስገቡ ነገሮች የምታሳልፉ ከሆነ አትጠራጠር፣ ጉልምስና የተጨማደቀ ነገር አለ። ስብሐነሁ ወተዓላ እጅጉን አመፀኛ የሆነ ሰው የእረፍትን የሰላምን ኑሮ ሊገፋ ከቶውንም አይቻልም። አይታሰብም አበ

ይችላል። አይደለምና ከወንጀል መውጣት ወንጀል ተለምዷል። ሰው አረቄ ይለምዳል እኮ ሰው ቆሻሻ የሆነውን ዝሙት ይለምዳል እኮ ሰው ቆሻሻ የሆነውን ውሸት ይለምዳል። ኩፍርን ይለምዳል። ጣዖት ማምለክን ይለምዳል። ዛሬ ነገ አትበል፣ እስኪ አሁን ጀምረው። ገና ነኝ አትበል። ደርሰሃል። በቃ አደለምና ጉሎ ደረጃ ላይ የደረሰው ሙራሂቅ የሆነው ራሱ ወደዛ የቀረበው ራሱ እኮ ይበቃዋል። ካወቀ ከሰማ ይበቃል። ከሰማሽ ይበቃሻል።

የነብዩ ሰለላሁ ዓለይሂ ወሰለምን ባንድረቦች ተመልከት። ውስጥ ነቢዩ ሰለላሁ ዓለይሂ ወሰለምን መንገድ መርጠው በዛው ላይ ሞቱ። ድህነት አጎሳቅሯቸው ሀታ መጨረሻ ላይ የሚከፈኑበት ልብስ እስኪጠፋ ድረስ የተቀማጠለ ቆዳቸው ተሸልቅቆ እስኪወድቅ ድረስ የሁሉ ለዲን የተከፈለ መስዋዕትነት ነው። ዛሬ አንዳንዱ በትንንሽ ነገር ዲኑን ይቀይራል። በትንንሽ ነገር አቋሙን ያገነባብጣል። ወላያዙ ቢላህ። አስታውስ ነገ ቀብር አለብ። አላህ ስብሀነ ወተዓላ ፊት የምትቆምበት ቀን ይመጣል። የጸዳ ትውልድ ያስፈልገዋል ኢስላም። አንድ ነገር ላስታውሳችሁ፣ ለምሳሌ ቂራት ላይ፣ ዳዕዋ ላይ የመሳሰሉ ነገሮች ላይ ማለት ነው እየተዝረከረክ በቆየት እራሱ እንኳን አትችልም አስፈንጥሮ ለምንድነው የሁሉ ትምህርት ለምንድነው የሁሉ መናገር ለምንድነው የሁሉ መስማት ለምንድነው የሁሉ ማንበብ ኪታብ መግዛት የመሳሰለው ነገር አ ንትፈራድን ለምን

ነገሮችን የቀልብ በሽታን ከማባባስ አንጻር ወላሁ አዕለም ሞባይል የሚባለው ነገር የሰራውን ስራ ያህል የሰራ አንዳች ነገር ያለ አይመስለኝ በዚህ ዘመን በርካቶች ቅንጣት ታክል ጥንቃቄ የላቸው አጠቃቀም ላይ ዱኒያ ላይ ያለውን ፈሳድ በሙሉ ጓዳ ላይ ሁነህ ልትሰማና ልትመለከት ትችላለህ። ነገሩ በዚህ መልኩ በመቅረቡ ምክንያትም ነው በርካቶችን አደጋ ላይ ሊጥል የቻለበት። ይሄ ነገር ወላሂ ቀልብን ከማሳመም አልፎ ቀልብን ይገላል። ደጋግመን አንስተናል። በእርግጥ ነው አይደለም፣ እና የእኛ ብጤው መልካም የሚባለው የአላህ ሱብሓነሁ ወተዓላ ባሪያ ራሱ ያጠፋል። ወሬው ግን እዚህ ላይ አይደለም። አንድ ሰው እንዴት ችክ ብሎ እንዲህ አይነት መጥፎ ነገር ላይ ይከርማል? ይህንን ነገር እንዴት መንገዱ አድርጎ ይይዛል? የወንጀል ስብስብ እኮ መጨረሻ ኩፍር ሊሆን ይችላል። ዛሬ ሰዎች ኩፍር ውስጥ መሆን ያስደንቅሃል። ነገር ግን ምናልባት አንተ ልትቀላቀል ትችላለህ፣ እኛን ልንቀላቀል እንችላለን። ወልዒያዙ ቢላህ። ስለዚህ ለነፍስህ መድረስ ዛሬ ነው። አደጋውን አግዝፈ መመልከት ዛሬ ነው። በደንብ ልታስብበት፣ ልናስብበት ይገባል ለመሆኑ ምንድን ነው የሚሰማው? ምንድን ነው የሚታየው? አላህ Subhanahu Wa Ta'ala በሰጠህ ጸጋ አጠቃቀምህ መልካም ካልሆነ ሙሉ በሙሉ ቢቀር ነው የሚሻለው። ሰላም ታገኛለህ። ማነጻፀር ነው። ለመሆኑ ምንድን ነው እየጠቀመኝ ያለው? በብር መልኩስ እየወዳኝ ነው ያለው? ጉዳቱ ያመዘነ እንደሆነ እኮ ዕለማ እንደሚሉት አስሉ ሐላል ቢሆንም አንድ ነገር ሐራም ነው። ዛሬት ልልቁ ብቻ ቋራ ልጆች ጭምር እንዴት አድርገው ሰርች ማድረግ እንዳለባቸው ያውቃሉ። እዚህ አይነቱ ላይ የሸይጣንና የነፍስያ አገዛ ስላለበት ማለት ነው። አሁንም ደግመዋለሁ፣ አጠቃቀሙ መልካም ካልሆነ አጠቃቀሙ ላይ አደጋ ካለበት መተው ነው የሚሻላል። ምን ትሆናለ? ምን ይቀራል? ካልሆነ መጨረሻ የከፋ ነው የምናስበው። አደለም ነገሩ ኢብኑል ቀይም ረሕመቱላሂ አለይ የወንጀል መዘዞችን ሲገልጹ አንድ ቦታ ላይ ይላሉ፣ ወንጀል ወንጀልን የሚያስከትል መሆን ነው ብለው ወንጀል። ነገሩ ይህ ከሆነ ልጥተው በቂ ነበር። ዛሬ በአይን የምትመለከተው ነገር ሌላ ነገር ጎትቶ ያመጣል። ያ ሌላ ነገር ጎትቶ ያመጣል። ማስ ተሩ ባ ባን እንደሚባል ወንጀል ከፊሉ ከፊሉን እየጎተተ ያመጣል። ቆራጥ መሆን ይጠበቅባሃል። አሁን ያላችሁበትን እድሜ በፍስጥ እና በመሳሰለ ነገር ማ ወደዛ የሚያስገቡ ነገሮች የምታሳልፉ ከሆነ አትጠራጠር ጉልምስና የተጨማለቀ ነገር ነቢዩ ሰለላሁ አለይሂ ወሰለም የመጨረሻ መጥፎ ሰዎችን ሲገልጹ አንደኛው ዋናው ኡሻይ የጡን ዛል ሽማግሌ ነው። ነገር ግን ዝሙት ውስጥ ይዘፈቃል። ሽምግልና ላይ ሆነ ወደ ዝሙት የሚጠራ ነገር ቀላል ነው። ነገር ግን ለምዶታል፣ ምንም አይመስለውም። እሱ ጠሪው የቀለለ ቢሆንም እንኳን እሱ ደፋር ነው። ራሳችሁን አታርክሱ። እንዲህ አይነት ወንጀሎች ላይ የረከሱ ነገሮች ላይ የሚዘፈዘፍዘው በእርግጠኝነት

ሱብሐነ ወተዓላ በባሮች ዘንድ የወረደ ወራዳ ነው። ነፍሱ ዘንድ ራሱ ሲወርድ ሌላ የሚጠቅሱትም መዘዝ አለ። ልኢማም ኢብኑል ቀይም ረሕመቱላህ ዓለይህ ቁጥር ስፍር የሌለውን ነገር ይጠቅሳሉ። እንሻ አላሁ ተዓላ በዚህ ጉዳይ ላይ ብቻ አንድ ቀን ወሬ ይኖራል። የወንጀል መዘዞችን በተመለከተ ማለት እዚህ ዱንያ ላይ ያለን የቀብሩን ጨለማ የምትጀምረው በአላሁ ሱብሐነወተዓላ እጅጉን አመፀኛ የሆነ ሰው የእረፍትን የሰላምን ኑሮ ሊገፋ ከቶውንም አይቻልም። አይታሰብም። አበዴ ስለ ያዝክና ስለ አልያዝክ አለለም። ስለ ነገርክና ስለ ተወዘፍክ አለለም። አላህ Subhanahu Wa Ta'ala ስለ ፈራህና መጸኛ ስለሆንክ ነው ነገሩ። ሚዛኑ ምንም ሳይኖራቸው አላህ Subhanahu Wa Ta'ala በመፍራታቸው ምክንያት ብቻ የመጨረሻውን ሰላም ወንዳ ይገፋሉ። ሌሎቹ ደግሞ እኛ የሚባለው ነገር በሙሉ ተግበስ ነው፣ ተሰብስቦላቸው የመጨረሻውን የጨለማ ነው ይገፉታሉ። ወልዒያዱ ቢላህ ነቃበሉ ይህንን የጸዳ እምነት የተሸከመ ሰው ነፍሱን የጸዳ፣ ልቡን የጸዳ ሊያደረግ ትግል ሊያደርግ ይገባዋል። አዎ አላህ ስብሓንሁ ወተዓላ ሰዎችን ሲፈጥር ጥፋተኞች ወንጀለኞች አድርጎ ነው። በአንዳንዴ ወንጀል ለመፈጸም መልካም ሊሆን ይችላል ለአንተ፣ በርግጥ እየተመለስክ እንደሆነ ማለት ነው። የራስን ቆሻሻነት ያየህበት እንደሆነ ርካሽነትህን፣ ያሰብክበት የተመለከትክበት እንደሆነ እዛው ላይ ከቆየህ ግን ከባድ ነው። ለምንድን ነው አንዳንድ ወንዶቻችን ለሴቶች ሲሉ እምነታቸውን የሚቀይሩት? ለምንድን ነው አንዳንድ ሴቶቻችን ለተቃራኒ ፆታ ሲሉ እምነታቸውን ይህን የጸዳ እምነት የሚቀይሩት? ዝም ብሎ እንዳይመስልህ የወንጀል ስብስብ ነው። ظاهرهና ውስጥህም አልተስተካከሉ እንደሆነ አላህ ስብሓነ ወተዓላ መጨረሻን መጨረሻህን ያስተካክለዋል። ዋሂር አእምሮ ተውቦ ውስጥ ላይ ግን የተሰገሰገ ቆሻሻ ካለ መጨረሻ ሊበላሽ ይችላል። መጨረሻችን ሊበላሽ ይችላል። ለራሳችን እንድረስለት፣ ራሳችንን ለመቀየር ትግል እናድርግ። ከዚህ ዓለም ከከፋ ነገር ወጥተዋል በርካቶች። እኮ ፉዱይል ብን ኢያድ እኮ ሽፍታ ነው የነበረው ተራ ሽፍታ። ምን አእመት ልሙስሊሚን ነው አስባዕ ታዴን ውስጥ ነው እንግዲህ

ሰው ቆሻሻ የሆነውን ዝሙት ይለምዳል እኮ ሰው ቆሻሻ የሆነውን ውሸት ይለምዳል፣ ኩፍርን ይለምዳል፣ ጣዖት ማምለክን ይለምዳል። አይደለምና ወደ አላህ ሱብሃነሁ ወተዓላ መንገድ መመለስና ና አላህ ሱብሃነሁ ወተዓላ በብቸኝነት ማምለክ አላህ ሱብሃነሁ ወተዓላን መፍራት ማለት ግን ቁርጠኝነት ያስፈልገዋል ነው ዛሬ ነገ አትበል፣ እስኪ አሁን ጀምረው። ገና ነኝ አትበል፣ ደርሰሃል፣ በቃ አደለምና ብሎ ደረጃ ላይ እየደረሰው

ቀብር፣ አለ። ያ ጨለማ ቀብር፣ ማንም አጠገብህ የለም፣ ምንም አጠገብህ የለም፣ ስራ ብቻ። እንደሌላ ሌላ እምነት ተከታዮች ዝርክርካቱ እስልምና መዝረክረክ የሚቀበል አይደለም በጭራሽ። የነቢዩ ሰለላሁ ዐለይሂ ወሰለምን ባልደረቦች ተመልከቱ እስኪ፣ ለዲን የከፈሩት መስዋዕትነት። ልብ በሉ እስኪ ከነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ውስጥ ከሀብታም ቤተሰብ የተገኘ ነበር። ከላጠጠ ቤተሰብ የተገኘ የነቢዩ ስለ ላሁ ለ ሰለምን ሰንተው ሰለሙ ከዚያስ ወላጆቻቸው ዓይንህን ላፈራሯቸው የእኛና የእናንተ ነገር አከትመለት አሏቸው። የነቢዩ ስለ ለ ወሰለምን መንገድ መርጠው በዛው ላይ ሞቱ

በል ያ የማናየው ነገር የበለጠ እምነትን ይጥላል፣ አንዳንድ ከምናየው ነገር ማለት ነው። ወራብ ብልካው ከምንድነው ወደኋላ ማለት የጸዳ ትውልድ ያስፈልገዋል። ስላ አንድ ነገር ላስታውሳቸው። ለምሳሌ ቂራት ላይ ዳዕዋ ላይ የመሳሰሉ ነገሮች ላይ ማለት ነው። እየተዝረከረክ መቆየት ራሱ እንኳን አትችልም። አስፈንጥሮን የሚያወጣ ዋሊ በጣም ከባድ፣ በምታውቁት ነገር ሲሩ ተወሷል። ትልቁ በሽታ እንደው የምታውቀውን ነገር ተግባራዊ አለማድረግ ነው። የአይሁዶች መገለጫ ነው። ለምንድነው የሁሉ ትምህርት? ለምንድነው የሁሉ መናገር? ለምንድነው የሁሉ መስማት? ለምንድነው የሁሉ ማንበብ? ቂታም መግዛት የመሳሰለው ነገር ማን ልትፈራ አይደለም፣ ተግባራዊ ልታደርገው ነው እኮ። እባካችሁን እላለሁኝ፣ ነፍሴንም ጨምር ማለት ነው። አላህ ስብሓነሁ ወተዓላ ልንፍራ። ሞት መቼ እንደሚመጣ አይታወቀው እያንዳንዱ ላይ እንደሚመጣ ግን ይታወቃል። ከሀዲ እንኳን ያናል ይሄንን ነገር ሞትን የካደ አንድም የለም። ለዛ ቀን መዘጋጀትን በተመለከተ ሳ ተተፋወቱ ልህመም ቁርጠኝነት ይለያይበታል። ከቁርጠኛ የኢስላም ልጆች ሁኑ። ሴቶቻችንም እንደዚሁ አላህ ሱብሓነ ወተዓላ ንቁሩ አካላችሁን አብቁት። በኢስላም አንገትን ቀና ያደረገ ኩፍር ተሸክመው እንኳን ለዛ ይደክማሉ እኮ አትመለከትም እንዴ?